ሰላም ሰላም፣ ውድና የተከበራችሁ የሚሚ ሁለገብ ቻናል ቤተሰቦች በያላችሁበት ሰላም ጤና ይብዛላችሁ። ዛሬም እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። ዛሬ ይዤላችሁ የመጣሁት ድፍን ምስር በቀይ አሰራር ነው። እንግዲህ ከጎን ደግሞ ቀይ ስር ፈክፍቅም ሰርቻለሁ። እንደምትወዱ ተስፋ አደርጋለሁ። ከወደዳችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። አስተያየት ሀሳብ በኮመንት ላይ ጻፉ። ስለምታበረታቱኝ ስለምሰጡኝ አስተያየት ሀሳብ ከልብ አመሰግናለሁ። ቪዲዮ ከመጀመራችሁ በፊት ሁላችሁን ላይክ አድርጉ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በማጥቆር ቤተሰብ ሁኑ። ሁል ጊዜ እኔ የሚለቃችሁ ቪዲዮ ይደርሳችኋል። የደውል ምልክቷን በማጥቆር እንዳትረሱ። የተለያየ የምግብ አሰራር አለ። እንግዲህ እንደምትወጡ ተስፋ አደርጋለሁ። እኔ በዚህ መልክ ሰርች ያለው የምር በጣም የሚጣፍጥ ቆንጆ ለራትም ለመሳም የሚሆን ነው። ሙሉ ቪዲዮ እስከ መጨረሻው ተከታተሉ። ላይክ ማድረጋችሁ እንዳትረሱ። አሁን ወደ አሰራሩ እንሄዳለን። እንግዲህ ቤተሰብ እንደምታዩት እዚህ ጋር ሽንኩርት ጥጅ ያለው ማለት ነው። ሁን ፓኖቱ ያስቸግራል። እንግዲህ ለካሜራ ጥራት በጣም ይቅርታ እና ምስሩንም ቀቅዬ አዘጋጅቼ ያለው አሁን ሁሉ ነገር ከታተፈ ያለው ቶሎ ቶሎ ቁሌቱን አቁላላለሁ ማለት ነው።

ሁሉም በርበሬ እናስገባለን። ከዛ ማስለን አይቴን ካረኩት ይበቋል ማለት ነው። አሁን እናቁላላለን ቲማቲሙን ከትፍ ያዘጋጀች ያለው እንግዲህ እንደምታዩት አንድ እጄ እየቀረስኩ ስለወደ ነው። ድስቱ ደግሞ እንዴት ነው ስቶፍ ላይ እኮ ነው እየሰራሁት ያለው። ለዛ ነው እና ይሄ ድርቅ እንዳይልባችሁ ላላ እንድልላችሁ እኔ ውሃ ፍልቼ ያዘጋጀሁት ያለው። የፈላ ውሃ ጠብ አድርገዋለሁ። አሁን ያው እንግዲህ ሳቱ ሰዓት አካባቢ ስለሆነ ኃይል በጠን አለ ማለት ነው። ለዛ ነው እንደዚህ ስቶቡ የሚያዋክበውን መቀነሻ የለውም። እንግዲህ እንደምታውቁት አሁን በጣም ቆንጆ እና አሪፍ ሆኖ ተቆላ አልቷል። አሁን ቲማቲም እናስቀባለን። አሁን ደግሞ ይሄን አንድ ላይ ጥብስ እናደርጋለን። ከዛ ነጭ ሽንኩርት የከተብኩት አለ እሱም ደግሞ ከዛ አስቀባለሁ። ትንሽ ይሄ ጥብስ እንዳለ እንግዲህ ቆንጆና አሪፍድ ስልስ ሆኗል። እንደምታዩት በርበሬ አልበዛም፣ ልስልስ ያለ ነው፣ በጣም ነው የሚያምረው። አሁን ይሄ ትማትሙን ደግሞ ጥብስ እናደርጋለን አንድ ላይ። እንግዲህ ውድ ቤተሰቦቼ እንደምታዩት ስልሱ ይሄ ይመስላል። አሁን ነጭ ሽንኩርት እናስገባለን። ይኸውላችሁ እንዴት እንደሚያምር እንግዲህ እንደምታዩት ይሄን ይመስላል። አሁን ደግሞ ከነጭ ሽንኩርት ጋር ትንሽ ጥብስ እናደርጋለን።

እና ውሃ ትንሽ ጠብ እያደረጋችሁ ለትንሽ ደቂቃ ይሄን አቁላልቼ ከዛ ምስሩን አስገባለሁ። ምስሩ ይኸው በዚህ መልኩ ቀቅ ያለው ማለት ነው። ውሃ ለሶስት ጊዜ ነው የቀየርኩት ማለት ነው። ውሃ ቆሻሻ ጥቁር ነገር ይወጣል። ከዛ እሱን ቀይሬ ቀይሬ ከዛ እሱን ቀቅ ያለው ያው አቀቃቀሉ ቀላል ስለሆነ ነው ምንም ምትም ነገር ያለው ንጹ የተለቀመ ምስር አጥባችሁ መቀቀል ነው። ከዛ ትደፋላችሁ በደንብ ሳይበስል ቶሎ ቶሎ ብላችሁ ገንፐል እንዳለ ቶሎ ቶሎ ውሃ መቀየር ነው ማለት ነው። እና እንግዲህ ይሄን ቀያየር ያለው እና ምስሩን በስሏል። አሁን ትንሽ እንደተቁላላ ምስሩን አስገባለው ማለት ነው። እንግዲህ ስልሱ ይሄን ይመስላል። እንግዲህ እንደምታዩት አሁን ይሄ ይውት እንዴት ነጣ እንዳለ በደንብ ይታያችኋል። ይሄ ሶስት ጊዜ ውሃ ቀያይሬ ነው ማለት ነው። ይሄ እንደዚህ ውሃ ካልቀየራችሁ በቃ ለአምስት ደቂቃ የራሱ ከቀቀላችሁ በኋላ ማስቀመጥ አይችሉም፣ ጥቁር ይላል ማለት ነው። አሁን ይሄ ውሃ ስለተቀየረ ው ጽድት ብሏል። አሁን ይሄ ስለበሰለ በዚህ ላይ እንደዚህ ይዤ ዳመጥ ዳመጥ አድርጓለሁ እንደዚህ ትንሽ በጭልፋ ላይ ዳመጥ ዳመጥ ታረቃላችሁ ማለት ነው። እንደዚህ ትንሽ ዳመጥ ዳመጥ እናደርግና እናስገባለን። በደንብ ነው ብስል ብሏል። በደንብ በስሏል። ማለት ከቁሌቱ ጋር አንድ ላይ እናቆላላለን ማለት ነው። አሁን እንግዲህ እዚህ ውስጥ እናስገባለን። ፈሳስ ዲና ማስላለን። አሁን በጣም ቆንጆ እና አሪፍ ያው ድፍን ምስር ቀይው በዚህ መልኩ ትሰራላችሁ ማለት ነው። በጣም ቆንጆ እና አሪፍ ይሆናል። አሁን ምንድነው የሚቀረው? ይሄ የበሰለ ነው። አንድ ላይ ትክትክ ካለ በኋላ ሁል ጊዜ ያው ቤቴ የማይጠፋው ኪኖር ነው። ኪኖር አለ። ከዛ ቅመማ ቅመሙ ቤቴ ያፈራው ቤት ውስጥ ያለው አስገባለሁ እናንተ የተለያየ ቅመማ ቅመም ካላችሁ መጠቀም ትችላላችሁ እኔ ቁንዶ በርበሬ አለኝ ኮሮድማ አለኝ ኮሮድማ ቁንዶ በርበሬ እና ኪኖር አስገባለሁ ማለት ነው እንግዲህ እንደምታዩት ይህን ይመስላል እንግዲህ እንደምታዩት በዚህ መልኩ እየተንተከተኬ ነው ከይሳቱ ወጣ አድርጌ ነው ማለት ነው አንድ ኪኖር አስገብቼያለሁ እንግዲህ እንደምታዩት ይሁት ወፈር ያለ ነው። በጣም ቢታያችዋል ብዬ ታስባርቀዋለሁ። እየተፈናጠረ ስላስቸገረኝ ነው ያወጣሁት ከሰዓት ማለት ነው። አሁን ልጥድ ነው። እንደምታዩት ይኸው በዚህ መልክ እየተንተከተከ ነው። ይሁት ወፈር ያለ ነው። የበራ አቀራረብ ያሳያችኋለሁ። አብራችሁን ቆዩ። ከጎን ደግሞ የሆነ ነገር ሰራዋለሁ ማለት ነው። ይሁት እንግዲህ ውድ ቤተሰቦች እንደምታዩት ይህን ይመስላል። እዚህ ጋር ደግሞ ቀይ ስር ፈቅፍቄ ሰርች ያለው እዚህ ጋር ምስሩ እንግዲህ እንደምታዩት ይህን ይመስላል ማለት ነው። በጣም ቆንጆና የሚጣፍጥ አሪፍ ነው። እንግዲህ እንደወደዳችሁ ተስፋ አደርጋለሁ። ከወደዳችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። አባራታቱ አስተያየት ሀሳብ በኮመንት ላይ ጻፉ። ስለምትከታተሉ ስለምትሰጡኝ አስተያየት ሀሳብ ከልብ አመሰግናለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ቤተሰብ ሁኑ። ሁሉ ጊዜ የሚሰራው ቪዲዮ ይደርሳችኋል። የተለያየ የምግብ አሰራር አለ። እንግዲህ ቤተሰብ እንድትሆኑ ጋብዛችኋለሁ። ነባሮቹ ላይክ፣ ሼር ኮመንት አድርጉ። የዛሬ ቪዲዮ ይሄን ይመስላል እንደምታዩት በጣም አሪፍ እና ቆንጆ ነው። ይሁት የምር በጣም የሚጣፍጥ ነው። ላይክ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እንገናኛለን። ሰላማችሁ ይብዛ። ደህና ሁኑ።